በግልጽ በተደጋጋሚነት ሲያነሱ የነበረው ምንድነው? ተከራካሪዎት ዶክተር አየነው ብርሃኑ እንግዲህ የአገራዊ ምክክሩ እርቀ ሰላምን ነው የሚሰብከው፣ ያኛው ደግሞ የሽግግር ፍትሁ እውነትን ማፈላለግ ከዛ በኋላ ጉልህ በሆነ የሰብአዊ ጥሰት ላይ የተሰማሩቱ ካሉ እነሱን ተጠያቂ ማድረግ ነው። በእርቅና በሰላምና በተጠያቂነት መሃል ልዩነት አለ፣ ይጣረሳል የሚል ሀሳብ አላቸውና አላማውም አጀንዳውም ቢሆን አንድ አደለም የሚል አቋም ነው ያላቸው። እርስ ደግሞ ከዛ በተቃራኒ ነው። እንደው ይችን ሀሳብ ማሳየት ቢችሉ ብዬ አሰብኩኝ። አይ ቲንክ ትልቁ ነገር እዚህ ጋር ይመስለኛል ልዩነታችን ያለው። ይሄ አጠቃላይ ትልቁ ምስል በምናይበት ጊዜ ከነበረን የፖለቲካ ችግር የሆነ መፍትሄ ያስቀምጠን ወደ ተሻለ የፖለቲካ ስርዓት እንግባ ነው። ወደዚህ ወደ ተሻለ የፖለቲካ ስርዓት ለመግባት ግን ከዚህ በፊት የተፈጠሩ የችግሮች አሉ። ከዛ ደግሞ በህብረተሰብ መካከል፣ በህዝብና በመሪዎች መካከል የተፈጠረ ችግር አለ። እንዴት አድርገን እርቅ እናምጣ። ከዛ ደግሞ እውነት ደግሞ መውጣት አለበት። ማን በደለ ማን ተበደለ የሚለው መታወቅ መቻል አለበት። ማን አሁን ኢትዮጵያ ውስጥ መዓት አይነት እንትን ነው ያለው። ከሌ እንደዚህ አድርጓል፣ ከሌ እንደዚህ አድርጓል ይባላል። እውነቱ መውጣት መቻል አለበት። እንደ ጥያቄ ምናልባት አንዳንዴ ካየን እኛ ሀገር በተደጋጋሚ የሚነሳም ስለሆነ ነው የአንዱ ቅዱስ ለአንዱ እርኩስ እየሆነን የተቸገር ነውና እርቀ ሰላምን ፈልገን በዛ ጎራ ደግሞ ተጠያቂ ያደርጋለሁ ስንል ለምን የኔን ትነካለህ የሚል ስላለ ለዛ ኮ ነው ተጠያቂነት ቀስ ብለ የምታመጣው ነው። በመጀመሪያ እውነቱ መውጣት አለበት። እሱ ደግሞ ከፋፋይ ነው። እውነቱ መውጣት ከፋፋይ ነው። አንዱ በዳይ፣ አንዱ ተበዳይ። ለዛማ አብራ አስቀምጠህ ልታወያየው እኮ ነው። በዳይም ተበዳይም ብሎም ያስብ ማለት ነው። እውነቱን ታወጣለህ። እውነት በደንብ ካልወጣ በመረጃ በእውነታ ላይ የተመሰረተ እውነት መውጣት መቻል አለበት። ምክንያቱም ያበደ ፖለቲከኛው ሁሉ እየተነሳ እንደዚህ ሆኗል እንደዚህ ሆኗል ይላል። እውነት ነው። ወያ ባለው ከፋፋይ ትርክት ላይ ሌላ መጨመር እኮ ነው፣ ሌላ ክፍፍል መፍጠር ነው። ይሄ እኮ የሚሆነው ቁጭ ብለው ነው የሚወያዩት ፖለቲከኞች፣ የማህበረሰብ ተወካዮች፣ አለም ተመርምሮ አንተ ሰብዓዊ መብት ጥሳል አንተ ተጎጂ ተጎጂ ነህ አንተ ጎጂ ነህ የሚለው አሁን ባለን ትርክት ላይ በኢትዮጵያ ፖለቲካ ውስጥ የጎጂና ተጎጂ ጊዜ ለመጠቀም የሌላ ሀገር ኤክስፔሪንስ አሁን ቅድም ምህረትን አስቀድሞ ምክክር፣ ፍትህ ሄዱ የሚል አለ ለምሳሌ የሆነ ታጣቂዎችን ወደዚህ ምክክር እንዲገቡ ካስፈለገ ቢያንስ ቢያንስ የተወሰነ ከዛ ታጣቂ ውስጥ ተከታዩን በሙሉ ምህረት ትሰጠውና መሪዎቹን ወደ ምክክር ታመጣለህ መጨረሻ ላይ መጠየቅ ካለበት ያ ሰው እንዲጠየቅ ልታደርገው ትችላለህ። ግን ይሄ የምክክር ሂደቱ እንዳይበላሽ እና እውነት የማፈላለግ ሂደቱ እንዳይበላሽ ለተወሰነ ጊዜ ብዙ የፖለቲካ አክተሮች ነፃ መሆን አለባቸው ነፃ ሆነው እሱም ያለውን እውነት አንተም ያለህን እውነት እኔም ያለኝን እውነት አውጥተን እውነት እናወጣለን። ሰብአዊ መብት የተጣሰ በስንት ጊዜ ይርስ ዓመታት ሊፈጅ ይችላል።